ሰልፊ ብቻ ይወጉታል። ከዛ ደግሞ ፌሪጅ ውስጥ ሊከቱት መሰለኝ። በቃ ተወስጄ የሆነ ነገር ውስጥ ልከተት ነው። ይሄ አስክሬን ማድረቂያ ነው። ስለ እኔ የምንቀሳቀሰው በንት እየተገፋው ነው። ከዛ እንባ ይወርዳል። ዝም ብሎ ነቅቼ ሰው እያየው እንባ ነው የሚወርደው። እጠየቃለሁ፣ ምናም ሰው መጥቶ ይጠይቀኛል። አለ አሁን ማውራት አልችልም። በዚህ ልክ ለምንድን ነው ክፉ የምትሆኑት? በቃ እንደዚህ ክፉ ባታስቡ ኑሮ በቃ ልጁን ብትሆኑ። አልሐምዱሊላህ እንኳንም ተረፍ። ክፉ እኔ ትናንት እንደዛ ፎቶን ሳይ በጣም ነበር የደነገጥኩ ከፍተኛ ጉዳት የደረሰበት እንደዚህ ቶሎ የሚመለስ አልመሰለኝም እና መኪናውን ደግሞ እዩት እንዴት እንደሆነ ማለት ነው። ከዚህ መትረፉ በራሱ ወላ የአላህ ጥበቃ ነው፣ የአላህ ሽፋን ነው። አልሐምዱሊላህ አሰላሙ አሌይኩም ወረሕመትላ እንዴት ናቸው ወደ ቤተሰቦች ትናንት ከትናንት ወደ አፉፉ ላይ የተፈጠረውን ነገር ታውቃላችሁ እንግዲህ የምታውቁና በጣም በርካታ ሰዎች ስታስቡላ ስትጨነቅላ ዱዓ ጸሎት ስታደርጉለት እየተመለከትኩ ነበረ በነገራችን ላይ ፉፉን የምትወዱ በጣም በርካታ ሰዎች አላቸው ማሻላ ላይ ጨምረላቸው የምር ማለት ነው ከልባችሁ ነው የምትወዱት በጣም ብዙ ሰዎችን እየተመለከትኩ ነበር እና ዛሬ ደስ በሚል ሁኔታ እንግዲህ ስታስቡ ስትጨነቁ ለነበራችሁ በራሱ አንደበት መጥቶ እንግዲህ ስላለበት ሁኔታ ስለተፈጠረው ነገር ስለ ጤንነቱ ግልጽ አድርጎ ተናግሯል። አልሐምዱሊላ የምር እኔ እንደዚህ በጣም ነበረ። እኔ በራሱ የደነገጥኩት የነበረው ካየሁት ፎቶ አንጻር ከሰማሁት ነገር ይህ የመኪና አደጋ ቀላል ነገር አይደለም። ይህ ቃሉ በራሱ ያስደነግጣል። የመኪና አደጋ የሚለው በራሱ ቃሉ ያስደነግጣል እና እንደዚህ ቶሎ የሚመለስ በራሱ የሚንቀሳቀስ የሚያወራ ሁሉ አልመሰለኝም ነበረ። ብቻ ለአላህ ምን ይሰናል፣ ወላይ እና በጣም ነው ደስ ያለኝ እንደዚህ በራሱ አንድ እየተንቀሳቀሰ ማውራት መቻሉ፣ ምንም ጉዳት አለመድረሱ። ይህ ጉዳት አይባልም ወላይ፣ መኪናውን ስታዩት ማለት ነው። በቃ ጉዳት አልደረሰበትም ማለት ይቻላል። ያው የተወሰነ ጉዳት ቢደርስበትም ግን ከመኪናው አንጻር ከአደጋው አንጻር በቃ አላህ ጠብቆታል። አላህ ሸፍኖታል። በቃ በጣም ደስ የሚል ነገር ነው እና ደግሞ ያው ከምንም በላይ የሰው ልጅ ነፍስ ነው፣ ከምንም በላይ ጤንነት ነው። ከምንም በላይ ማለት መጀመሪያ ቅድማ ሕይወት ወይንም ደግሞ ራሳችን መኖር ስንችል ነው ምንም ነገር ሊመጣ የሚችለው። መኪና ቢጎዳም እንግዲህ ታርፏል ተርፏል። አልሐምዱሊላ ኢንሻላ። ቆርቆሮ ቆርቆሮ ነው፣ መኪና መኪና ነው። ምንም ማለት አይደለም። ኢንሻላ ይታካል። ለኸይር ነው። ሁሉም ነገር በቃ ሁሉም ነገር ለበጎ ነው አለ አደለ። በቃ ሁሉም ይሄ ከዚህ ጀርባ ነገ የተሻለ ነገር ነገ ጥሩ ነገር ይዞ ይመጣ ይሆናል። እና ፉፉ ደግሞ ተረጋግቶ በራሱ የምር ማለት ነው ተረጋግቶ አላህን ሲያመሰግን ተረጋግቶ ምንም እንዳልተፈጠረ ሆኖ ነው ነገሮችን ሲያስተናግድ እየተመለከትኩት የነበረው እና ቤቱ ላይ መረበሽ፣ መታመም የሆነ የሆነ ነገር ምንም አይነት ስሜት የለበትም። እና በጣም ደስ ብሎኛል ማለት ነው። በቃ እንደዚህ መረጋጋቱ፣ መዳኑ በቃ ሁሉ ነገር በጣም ደስ የሚል ነገር ነው ያየሁበት ማለት ነው። ያው አደጋ የሚያሳዝን ቢሆኑም ማለት ነው እና እንደዚህ እንትኑ ስላልጠበቅኩት ነው ገብቷቸዋል። እየተናገርኩ ካለሁት እና ብቻ ኢንሻላህ አላህ ይጠብቀኝ ከእንደዚህ አይነት ነገር። እና ደግሞ አንዳንድ ሰዎች አላችሁ፣ በእርግጥ ዩቱብ ላይ የላችሁም፣ ግን ቲክታክ ላይ ማለት ነው የምትሳለቁ ምስቁ ሰዎች አላችሁ እና ይህ ሰው ልጅ እኮ አደለም። በእንደዚ አይነት ቀላል ነገር አይደለም። ይቅር እና በስንት ትላልቅ ፈተና እየተፈተነ ነው እኮ አይደለ። ኃጢአተኛ ወንጀለኛ። በእርግጥ የሰው ልጅ ማንኛውም ሰው ኃጢአተኛ ነው፣ ወንጀለኛ ነው። ገብቷቸዋል። ሁሉም ሰው ማለት ነው፣ ሁሉም ሰው፣ ማንም ንጹሕ የለም። በቃ ፈጣሪ አላህ በህዝነቱ ቢሸፍነን እንጂ ሁላችንም ኃጢአተኞች ወንጀለኞች ነን። እና ማንኛውም ሰው ላይ የሚደርሰው አደጋ ሰው ስለበደለ ሰው ስላስለቀሰ ምናምን ምናምን አይደለም። ገብቷቸዋል በእርግጥ ሰው ያበደለ ያስለቀሰ ሰው በቃ በፈጣሪው ያገኟል። ግን አንዳንዶች አላችሁ፣ ዝም ብላችሁ በማታውቁት ነገር ጥልቅ ብላችሁ ምናምን የምዘባርቁ የምትናገሩ ሰዎች እናንተ በህይወታችሁ ተፈትናችሁ አታውቁም። የምንም ነገር ደርሶባቸው አያቅም። ታማችሁ የሆነ አደጋ ደርሶባችሁ ሰው ሙትባችሁ ታሞባችሁ አያቅም፣ በእናንተ ህይወት በእናንተ ላይ እንደዚህ የምትሳለቁ ሰዎች ጤነኛ ሲጀመር የምሬ ነው ምላችሁ። እና ዩትዩብ ላይ ማሻላ ደስ የሚል ኮሜንት ነው ሁሉም። በቃ ክርስቲያኑም በጸሎት በቃ እግዚአብሔር ይማርህ፣ እንኳንም እግዚአብሔር አተረፈክ የሚል ነው ክርስቲያኑ ለራሱ መስ። ሙስሊሙም አልሐምዱሊላ እንኳንም ተረፍክ የሚል ነው አብዛኛውም። አብዛኛው ማለት ሳይሆን እንዳለ ኮሜንቱ ማለት ነው። ቲክታክ ላይ ወስዳችሁ ግን የምትስቁ የምትሳለቁ ሰዎች ማለት ነው። እናንተ ፋራ ናችሁ። ለራሳችሁ ህይወት ግዴለሽ ናችሁ። ህይወታችሁን መኖር አትችሉም፣ ግን ስለ ሰው ህይወት ገብታችሁን ያውቃሉ እቃ እማታውቁትን እኮ ምንም እውነት የሌለውን ፌክ የሆነ ውሸት የሆነ ነገር ገብታችሁ የምዘባርቁ የምታገናኙ፣ የምትለጣጥፉ፣ የምትናገሩ ሰዎች አላቸው። በቃ በተፈጥሯችሁ፣ በቃ ምንም ቁም ነገር የሌላችሁ አይነት ሰዎች ማለት ነው። እና እናንተ ነገ ጧት ስለመኖራችሁ ወይንም ደግሞ ነገ ጧት በህይወታችሁ ምን እንደሚፈጠር ታውቃላችሁ? ታውቃላችሁ ዛሬ እኮ በምትረጩት መርዝ ምክንያት እኮ ነገጧት እናንተ ላይ የሆነ ነገር ሊፈጠር ይችላል። ገብቷቸዋል። ያንን ማሰብ አለባችሁ። ከንግግርም በምላስ ከምትናገሩትም፣ ከምጽፉትም፣ በእያንዳንዱ እንቅስቃሴያችሁ እያንዳንዱ ነገር ዋጋ የሚያስከፍላችሁ ከሆነ ዋጋ ትከፍላላችሁ። ገብቷቸዋል። እና ደግሞ የሰው ልጅ የሚፈተነው ፈጣሪ ሲወደው ነው። በቃ ፈጣሪ ሲወደው ነው። ማነው ሰው ይፈተናል። ማንም ሰው የሆነ የሆነ ነገር በህይወቱ ብዙ ቻሌንጅ ያሳልፋል። ይህ ፉፉም እንድ በቃ እንደማንኛውም ሰው ነው የተፈተነው። ደግሞ የእሱ እንደም ቀላል ነው፣ ምንም የሚካበር ነገር የለው። ነገ ጠዋት አደለም ወይም ደግሞ ከነገ ወዲያ አደለም፣ ዛሬ ቆሞ አሳይቷቸዋል። ዛሬ ጤነኛ እንደሆነ አሳይቷቸዋል። አልሐምዱሊላ፣ እንሻላ ሙሉ አፍ ያሁን ይመልስለት። እና ደግሞ አንዳንድ ጊዜ ሶፊያ የተናገረችው ነገሮች አሉና ብዙ ማስፈራሪያዎች ብዙ ስድቦች ብዙ ዛቻዎች ይደርሱታል፣ በቴክስትም በቮይስ ምናምን እያለች ነበረ። እና ልክ ይጋባል እነሱን ለማግኘት ቀጠሩ ይሄዳል ምናምን አይነት ነገር ስትናገር ነበረ። እንዴ ምን ሆኗል? ይሄ ነገሩ በጣም ነው ያናደደኝ። በመጀመሪያ ደረጃ ሊመላለሳቸው አይገባም፣ ብሎክ ማድረግ ይችላል። በጭራሽ እንደዚ አይነት ሰዎች ኦኬ፣ ወይ ደግሞ ስልክ መቀየር ካልቻለ እነዚህ ሰዎች ብሎክ አድርጎ ንቆ ማለፍ እንጂ እነሱን ለማግኘት ቀጠሩ እየተቀጣጠረ መሄዱ ለዚያውም አዲስ አበባ መሀል ከተማ ምን ይሉታል። ይህ እኮ በቃ አይደለ እልከኝነት፣ በነገራችን ለአንዳንድ ጊዜ ዋጋ ያስከፍላል። ገብቷችኋል? ፉፉ እልከኛ ሰው ነው ያስታውቃልና፣ እልክ ደግሞ ዋጋ ያስከፍላል። ገብቷችኋል? ስለዚህ እልክ ውስጥ መግባት የለበትም፣ እንደዚ አይነት ተራ የሆኑ ሰዎችን የአስር ቢያስፈራሩ፣ ያለው መሀል ከተማ አዲስ አበባ ነው። ቢያንስ ከሌላው ክፍለ ሀገር ከክፍለ ሀገሮች ምናምን መሀል ከተማ አዲስ አበባ የተሻለ ህግ እየተሻለ በቃ ህግ በህግ የሚመራ ከተማ ነው እና ከሌላው ክፍለ ሀገር አንፃርና ከዚ አንፃር እንደዚህ እነሱን መከታተል ወይም ደግሞ የጻፉለትን ቴክስትም ሆነ የላኩለትን ቮይስ ማዳመጥ መመላለስ ምናምን የለበትም። ሞኝ ነው እንዴ? እንደዛ ማድረግ የለበትም በጭራሽ። የምር እኔ በጣም ነው የተገረምኩበት። እንደዚህ አይነት ሰዎች እኮ በጣም ተራ የሆኑ ሲምፕል የሆኑ ሰዎች ናቸው። ምንም በተቻለ ቅም ራሱን መጠበቅ መጠንቀቅ አለቀ። ከዛ ውጭ ደግሞ ንቆ ማለፍ አለቀ። ፊት ለፊት ከመጡ ፊት ለፊት በህጉ መሰረት መጋፈጥ፣ ጉልበትም አያስፈልግም፣ በህግ መጋፈጥ። ህግ ያለበት ሀገር ነው እኮ አለ። ህግ ያለበት ሲላቸው አዲስ አበባ ነው። ክፍለ ሀገሩ እናቃለን ህግ የለበትም፣ ግን አዲስ አበባ ህግ ያለበት ሀገር ነው። እንደዚ አይነት ነገር ላይ መቼም ቀላል ነገር አይፈጠርም። ሰው በቃ በዛ መንገድ መሄድ፣ እንደውም ስልካቸው ካለው ከነ ቮይሳቸው ከነ ቴክስታቸው ይዞ ሄዶ መክሰስ መቃመቅ ማውረድ ነው እንደነዚ አይነት ሰዎችን የምሬ ነው ምላችሁ።